ሀገር እግዚአብሔር ኢትዮጵያ ይላል። አሁንማ ሰፍተዋል አስ አጃለ ቅዱስ ሚካኤል የሚገኘው ዋሻው መስቀለ ክርስቶስ ገዳም እንገኛለን። በቃ አጀ እንትን ማለት ነው ዋሻ መድኃኔዓለምን ይበልጧል። ይሄ እንዴ በጣም ይበልጧል። አዎ ሄዷል ውስጥ